ቻናል ቤተሰቦቼ በያላችሁ በሰላማችሁ እየብዛል ለቤት አዲስ የሆናችሁ ደውሉ ምልክቱን በመጫን ቤተሰብ ሁኑ ለማለት እወዳለሁ። እንግዲህ ዛሬ ይመጡ ስለነ አደይ ወይንም ደግሞ ሰራተኛዋ በሚል ተከታታይ ድራማ ነው። ፓርት ሀያ አራት ደርሷል ማለት ነው ክፍል ማለት ነው። ስለዚህ ማየቱም ሆነ መከታተል ለምትፈልጉ አደይ ወይንም ደግሞ ሰራተኛዋ ብላችሁ ሰርቻርጋችሁ መከታተል ትችላላችሁ። ደስ የሚል ያው ድራማ ነው ማለት ነው። ድራማው በአደይ ነው የሚያጠነጥነው ነው። አብዛኛው ማለት ነው አደይ በጣም ብዙ ፈተናዎች እና ብዙ ነገሮች እያሳለፈች እንግዲህ ከነባርኮን ወይንም ደግሞ ከነ ፍቅር ቤት በቤት ሰራተኝነት ተቀጥራ የምሰራ ነች። ግን እጅግ በጣም ልበቀና በቃ ምርጥ ልጅ ነች ማለት ነው እና በብዙዎች ዘንድ ተወዳጅ የሆነች ነች እና ብዙ ነገሮችን ከዛ በፊት ከነ ፍቅር ወይንም ደግሞ ከነ ባርኮኔ ቤት ከመግባቷ በፊት በጣም ብዙ ስቃዮች፣ ብዙ ነገሮችም እንደዚሁ አሳልፋለች ማለት ነው። ስለዚህ በቤት ሰራተኝነት እየሰራች፣ እህቷንም እያስታመመች፣ እንዲሁም ቤተሰቦቿን እየረዳች ትገኛለች ማለት ነው እና በነ ባርኮኔ ቤት ደግሞ እንግዲህ ሌዲያ አለች እንዲሁም ደግሞ ዲፕ አሉ ማለት ነው። እነሱ ከነ ፍቅር ቤት ለማረፍ ያው ለጊዜው ተቀምጠው ነው። በሚቀምጡበት ሰዓት ወይንም ደግሞ በነበሩበት ሰዓት እንግዲህ ዲፕ እጅግ በጣም አደይን ይመለከታታል ማለት ነው። እጅግ መልካምና የዋህን ሴት በመሆኗ እጅግ እየወደዳት እያፈቀራት ይመጣል። ያው እንግዲህ ፍቅር ደግሞ ፍቅር ደግሞ ዲብን እጅግ በጣም ትወደዋለች ታፈቅረዋለች ማለት ነው። ያ ማለት አደይ የምትሰራባት ልጅ ከእነሱ ቤት እንግዳ የሆነውን የባርኮኒን ጓደኛ ዲብን እጅግ በጣም በልጅነታቸው ስለሚተዋወቁ ትወደዋለች። ስለዚህ ፍቅር የእሷና የእሷ ብቻ እንዲሆን ትፈልጋለች ማለት ነው። እና ያው ዲብ ደግሞ አይፈልግም፣ የሚፈልጋት አደይን ነው አደይን ስለወደዳት ስላፈቅራት ደግሞ ፍቅር በጣም እየቀናች እየተንገበገበች ትገኛለች። ያለ መፈለግ ስሜት ስለተሰማት እንዲሁም ደግሞ እኔን ትቱ እንዴት ሰራተኛ ሊወድ ሊያፈቅር ይችላል? እኔንማ በዚህ ሰራተኛ ሊቀይረኝ አይችልም በማለት እንግዲህ በጣም ብዙ ነገሮችን ማለት ነው ከእሱ ጋር ማድረግ የማችላቸውን ስቃዮችን እንግዲህ አደይን እያሰቃያቻት ትገኛለች ማለት ነው። እንግዲህ ዲብም እንደሚወዳት እንደሚያፈቅራት እንግዲህ ለአደይ ጥያቄም አቅርቦላት ነበር። አደይ ግን ጥያቄውን አልመለሰችለትም። ምክንያቱም እኔ አልፈልግም በሚል ነው የሰጠችው ማለት ነው። አሁን ባለውበት ሰዓት ላይ ፍቅረኛ ምናምን የሚይዝበት ነገር አይደለም። እኔ ሰርቼ ቤተሰቦቼ ማስተዳደር እና እህቴ ማስታመም እፈልጋለሁኝ፣ ከእንደዛ አይነት ውስጥ መግባትም አልፈልግም በማለት እንግዲህ ነግረዋለች። ባርኮኒም ደግሞ እጅግ በጣም አደይን ይወዳታል ማለት ነው። ያደይ አፍቃሪ ነው ባርኮኒም ማለት ነው ጌል ለመንገር እጅግ በጣም ፈርቶ እየተርበተበት ይገኛል እንግዲህ በሰመመን ወይንም ደግሞ እንዲሁ በሀሳብ ጠይቋት ነበረ እንደሚወዳት እንደሚያፈቅራትም ጠይቋት ግን ደግሞ ከሀሳቡ ሲነቃ ምንድን ነው የምታስበው? ምን ሆኖ ነው ብላ ያው እንግዲህ አደይ ጠይቀው ነበር። አይ ምንም እያሰብኩኝ አይደለም ዝም ብዬ ነው በማለት እንግዲህ መልሶላታል ማለት ነው። ስለዚህ ባርኮኔ ደግሞ እንግዲህ የዲብ በጣም ጓደኛው ነው። በጣም ጓደኛሞች ናቸው። በዚያ ላይ ደግሞ አብራደጎች ናቸው እና ዲብ እንደሚወዳት እንደሚያፈቅራትን አደይን ለቦርኮኒ ነግሮታል ማለት ነው ቦርኮኒ ደግሞ እጅግ በጣም ውስጡ ተጎድቷል ማለት ነው ምክንያቱም እሱን በጣም ይወዳታል ሊመኛታል ስለዚህ የምወዳት የማፈቅራትን የራሴ ጓደኛ ወንድሜ ብዬ የማስበው ሰው እንዴት እንደዚህ ሊለው ይችላል ወይንም ደግሞ እንደዚህ አይነት ነገር ሲነገራቸው የሚሰማቸውን ስሜት አያስቡት ማለት ነው እና በዚህ በዚህ ምክንያት ብዙ ነገር ፍቅር አደይን አድርጋት ነበረ እንዲሁም አሳፍናት ነበረ። ከታፈነችበትን በሰላም ወጥታለች። ከዛም ወደ ቤት ተመልሳ ግን ፍቅር እንዳሳፈነቻት ወይንም ደግሞ እንዳሳዘቻት ቦርኮኒም ሆነ ሊብም ሌሎችም እነ ሊዲያም አያውቁም ማለት ነው። ግን አደይ ታውቃለች። እንግዲህ ያው ልጅቷ በጣም ብዙ ነገሮች ስለደረሱባት ሰው ሲመጣ ምን ሲል በጣም ትፈራለች ማለት ነው። አደይ ማለት ነው። ከደረሰባት ከጫናዎቹ፣ ካሳለፈቻቸው ፈተናዎች አንጻር ማለት ነው። እና ያው ተኝታ እያለች እንዲህ መቶባት ነበረ። እሷም ደንግጣ በእርግጋ ትነሳለች። ውጣልኝ ከዚህ ምን ትሰራለ? በማለት በመደንገጥ በሩን ትዘጋበታለች ማለት ነው። እንግዲህ ፍቅር ደግሞ ለምንድን ነው የምወደውን የማፈቅረውን እንደዚህ በጩኸት የምትናገሪው አንቺ ማን ስለሆንሽ ነው? በማለት እንግዲህ እንደዚህ ጉሮሯን አንቃ ልትገላት እየታገለች ትገኛለች ማለት ነው። በክፍል 25 ዛሬ ነው ፓርት ሀያ አምስት ማለት ነው። ምን ይፈጠራል ምን ይሆናል የሚለውን ሁላችን አብረን በጉጉት የምንጠብቅ ይሆናል። ምን ይከሰታል የሚለውን አብረና ያለን ማለት ነው። እንግዲህ ያው የአደይ እህት ከነ ኢላ ቤት ነች፣ ኢላ ጋ ነው እየታመመች ወይንም ደግሞ እያስታመማት ያለ። ከነ ፍቅር ቤት ነበር፣ ፍቅር አስወጥታታለች ከዛ ቤት። ግን ፍቅር እንዳስወጣቻት ማንም አያውቅም፣ አንድ አደይና ራሷ ነች የምታውቀው ማለት ነው። እና ኢላ ደግሞ የአደይ ወንድም የሆነው እንግዲህ ጥቅም ፈልጎ ይሁን ምን ፈልጎ ይሁን ባላቅም ኤላን ይዞታል አፍኖታል ማለት ነው። የአደይ እንደዚህ በፍቅር መያዝ ልገላት በሞከረችበት ሌላው ደግሞ ኤላ እንደዚሁም ደግሞ ጨለማን ተገን አድርገው ይዘውታል ማለት ነው እና ቀጣዩ ምን ይፈጥራል ምን ይሆናል እንደዚህ በማድረጓስ ፍቅር ማን ሊደርስላት ይችላል? አሁን ላይ አደይ ላይ ሊዲያ ልመጣ ትችላለች፣ ወይንስ ደግሞ ባርኮ ተደውሎ ይነገረዋል ነገር፣ ወይንስ ደግሞ ልክ ምንም እንዳልተፈጠረ ሊቀጥል ይችላል? በጣም ብዙ ነገሮች አሉ ማለት ነው። ስለዚህ በነገራችን ላይ አደይ እጅግ በጣም እጅግ ከመጠን በላይ ማለት ነው ፍቅርን እየታገሳች ትገኛለች። በቃ ነገሮቹን ለማሳለፍ መስራት ያለባትን ነገር ሰርታ ቤተሰቦቿን እና እህቷን ለማሳመም ያልታገሰችው ነገር የለም ማለት ነው። እና ይሄ ትዕግስቷ አንዴ ያልቆ ግን ለፍቅር በጣም መልስ ትሰጣታለች ብዬ አስባለሁኝ። እና ብዙ ነገሮች ስህተቷን የፍቅር ስህተት እንዳለ ሁሉ ግን የሷ አይደለም በማለት ራሱ ለወንድሟ ለባርኮኒ ስትመልስለት አይተናል ማለት ነው እና እንግዲህ ቀጣይ ፓርት ምን ይሆናል፣ እንዴት ይሆናል የሚለውን አብረን እምና ይሆናል። ውድ ቤተሰቦቼ የቻናል ቤተሰቦቼ ሰብስክራይብ አድርጉኝ፣ ያው ሰፖርት አድርጉኝ ማለት ነው። ላይክ አድርጉኝ፣ ያላችሁን አስተያየትም ኮሚኒቲ ላይ ጻፉ። ያላችሁ በሰላማችሁ ይብዛልኝ። አዲሶች በተለይ ሰብስክራይብ አድርጉኝ ለማለት እወዳለሁ። መልካም ጊዜ ተመኘሁላችሁ።